ልጅሽን ሳልነካ እንደዚህ አይነት ስድብ እኔ ዶንቆሮ የሚባል ስድብ ከአንድ ቤቴ እንኳን አይወጣም። በጣም ኃጢአት ነው። በነገራችሁ ላይ መንግስተ ሰማያት ማያስገባ ኃጢአት ነው። የሰው ልጅ እንደዛ ይባላል? እንደዛ ሳልል ልጄን አለችኝ ብላ ኦሮሞ ጊፍተሮቿን ለመያዝ ኦሮሞ ጊፍተሮች ለእሷ ለምን የሆነ ኤግል የሚባል ጊፍተር ነበራት፣ ጠፋ። እሱ በቃ በሮ በቃ ጠፋ። ሌባ። አሁን ሳይመን ከዛ አፑ ሁሉ በሳይመን ተጥለቀለቀ። በሳይመን ፎቶ ምናምን ማለት ነው። ልጅሽ ምንም እንደዚህ ታዘጫለሽ አንቺ። ልጅሽ አድጎ ይሄን ነገር ሲያዩ ደስ ይላል። ከብት መሀይም አስበሻል። ቲኔጀር ምናምን ልጆች አሁን ንሶቻችን አሉ አይደል፣ ቲኔጀር ሲሆኑ ምናምን ቲክቶክ ላይ ምናምን የነሱ ልጅ እያሉ እንደዚህ ምናምን አጀንዳው መሆናቸውን ሲያስቡት እንዴት እንደሚሸማቀቁ አስበሻል እንዴ!

እንጂ እኔን ያቃጠልሽኝ አንጀቴን ያሳረርሽኝ ዛሬ እምቧሽን ቀብ ስታረጊ ሙዚቃ ሪንግቶን አደርገዋለሁ። ሪንግቶን ስልኬ ሲጠራ አምላኩን ፍሬድ እግዚአብሔርን እንደዛን ያረፍኩት እኔ። ግን የነዚህ የማሀይም ተከታዮችን የነዚህ ደደብ ተከታዮችሽን ስድብ ችዬ ምንም እንዳልተፈጠረ ስቄ አለፍኩት። ኦኬ እነዚህ ማህይማኖች አምስት ሺህ ምናምን ቁጭ ብሎ የሚያዩሽ በጎጭሽን በዛ የምን ልጅ ነው የምታወሪ? የኔስ ልጆች የኔን ልጆች በካንሰር ይለቁ ድረስ ብላ ነው ያሰደበችው። እቺ ደደብ ቆሻሻ ሌባ፣ እንዴት ሴት ልጅ ልጆቿን መደበቅ ፕሮቴክት ማድረግ ነው፣ አውጥታ ሳይመልዬ ሀ ምርክም ልጅ ማ ነው ግን፣ የእሷ ልጆች ከሌላ ልጆች የዮናስ ሙሉነ ልጆች ተሰድበዋል። ዮናስ ሙሉነ ልጆቹን አምጥቶ እየለመን አላለቀሰም። የኔ ልጆች ተሰድበዋል። የኔን ልጆች ቲክቶክ ላይ አምጥቻ አላሳያችሁ። አላሳየሽም አላሳየሽም። የአንቺ ልጆች ከሌላ ሰዎች ልጆች በምን ይለያሉ? የስንቱ ልጅ ተሰቅሎ የሚሰደበው ዚህ ቲክቶክ ላይ እነዚህ ከብቶችሽን ልከሽ እኔን ልጆች ያሰደብሽውን እኔን የማውቀው ልጅሽን ሳልናገር ያለ ምንም ኤቪደንስ ቪዲዮ አለኝ። ኢትዮ ላይቭ ሪኮርድ ሪኮርድ አድርጎ ቪዲዮ አለኝ። ፖስጪ የለም አንቺ አሁንም አሁንም ጠይቅሻለሁ። አንቺ ልጅሽን እኔ ደንቆሮ ብዬ ስሳደብ ማስረጃ አምጭ። በነገርሽ ላይ ጠላቶቼ መሰክሩልኛል፣ ጠላቶቼ መሰክሩልኛል። እውነቴን ነው። ጠላቶቼ ይመሰክሩልኛል you, you will never see me ህፃን ልጅ ስሳደብ እንደንቆሮ የሚባል ቃል ከአንደበቴ። ደደብ ግን አንቺን ብየሻለሁ፣ ለመጀመሪያ ጊዜ ቲክቶክ ላይ ደደብ። እንዳንቺ አይነት ደደም አረመኔ ሴት አላቅም። አረመኔ አቴንሽን ሲከር በልጆቿ የምትነግድ ልጆ አንቺ ብትራቤ ልጆችሽን ምሸጭ ይመስለኛል። አለቀ እንዶ ልጆችሽን አውጥተሽ ምናምን የምትደራደሪባቸው ይመስለኛል። ሌዋ በጌታ ለበጌታ ዝምብያት ዝምማ ብለናል እኮ ልጆችሽ በካንሰር ይለቁ ብላ ስታሰድብ ልጆችሽ ዝም ብለናል። ተሽቀል እንደዚህ እኮ ነው የፒምፖች ባህሪ እኮ ይሄ ነው እኮ ሰው ልጁ ላስጥቶ እንዴት ይሸቅ ይሸቅላል ሰው። እንዴት ልጆቹ ስር ይሸጎጣል? እንዴት ሰው ልጆቹ ስር ይሸጎጣል? አይ ጀስት ዶንት ጌት ኢት እኮ እናት እኮ ልጆቿን ፕሮቴክት ታደርጋለች። እንዴት ልጆች ህፃናት ልጆች እናታቸውን የፕሮቴክት ያረጋሉ። አልቀሳት ድራማ ኮይን አልቀሳት ሸቀልሽ። እምባ ውስጥ ደግሞ የት አለ? እኔ እኮ እንባውን አላየሁትም እኮ ወረእችኛውን በወረደች ወረደች ሲል ምንም ይወርድም እምባ ባላየ፣ እግዚአብሔር በእውነት በካራክተር ውስጥ ነበረች። እንባ የለም ከአንቺ ለፍ አያልፍም። እቺ ደደብ እቺ ገረድ ቆሻሻ እንዴት እኔ ለመሰላችሁ፣ በካራክተር ይመጣን ሰው በጣም ነው የምጠላው። እኔ ዱ የፈለጋችሁትን ግን የኔን ካራክተር አሳሲድ የሚያረግን ሰው እነጮ ነቀ ነው የሚለኝ። እኔ እንዴ አይደለውማ ያልሆንኩትን ነገር ማስንትን ከዮናስ ሙሉ ነጋ ሆና ከዮናስ ሙሉ ነጋ ሆና የሰራችሁ ስራ ዘላለም ይቅር እንዳለላት ነው ያደረገኝ። የሰደቡኝ ስድብ የሰደቡኝ ስድብ እንደዚህ ቲክቶኩ ተገልብጦ እኔን ሲሰድበኝ ነበር። እሺ እኔ ቪክትም ነኝ፣ የዚች ጭራቅ ቪክትም ነኝ። እኔ የዚች ውሸታም፣ አለሌ፣ ዱርዬ፣ ቆሻሻ ሴት ቪክትም ነኝ። እኔ ልጆችሽ በካንሰር ይለቁ ብላ ያሰደበች ናትች እሷ። ትሳደብ። ደደብ፣ መሀይም ተከታዮቿን ትልካለች። እኔ አላልኩም እኔ ደንቆሮ የሚባል ቃል ኃጢአት ነው አምታልኝ እኮ ቆዳ የማፍሯል ግን ምን መሰለ እንደዛም ልጆችን ሲሰድቡ ልጆችሽ ይለቁ በካንሰር ይለቁ ልጆችሽን ያሳጣሽ በልጆችሽ ይ ያልተሰደብኩ ስድብ የለም ልጆች ያልተሰደቡት የለም በዚህ ሴት ምክንያት በዚህ ሴት ውሸት ምክንያት ለቲክቶክ ኮይን ብላ ለጌሟ ብላ ከቤታየ ጋር በሚኖራት ጌም ቲክቶክ ኮይን ከኦሮሞ ልጆች ለማግኘት ብላ ስሜን ያጠፋችሁ እኔ ቪክተም ነኝ። እናቴ ትሙት እኔ ቪክተም ነኝ። ለመጀመሪያ ጊዜ ነው። አሁን ፍሪ አፓረንትሊ ኦ ሃሌሉያ ለመጀመሪያ ጊዜ ነው ልጆች ወትሰደው እኔስ ያንን ቪዲዮ ደግሞ አመጣልሻለሁ። አንቺ ውሸታ ሌባ፣ ሉሲፈር ሉሲፈር፣ ምን በወጣው ሂስ ቢዚ ቡክ ደም ቢዚ አንተ ምን፣ ለካ እቺ ሌባ ናት። ገና ይኸውልሽ ለስድስት ወር ሰባት ወር በላይ

ልጆች የአንቺ ልጆች ምንድን ናቸው ነው ጥያቄ። ሆና የኔ ልጆች ቀን በቀን ነው የሚሰደቡት። እንዲሁም አልሰማም ቆይቶን የሚደርሰኝ መለክ አንድ ወር ምናምን አስራአምስት ቀን በኋላ ይደርሰኛል። ትና እንዲ ሲልሽ ነው ያ እና ለብጀዋሉ። ይህ ዮናስ ናስ ሙሉ ነው ልጆች ተሰድበዋል። የማን ልጅ ያልተሰደበዋል? እዚህ አፕ ላይ ኦነስሊ የማን እናት አባት ያልተሰደበዋል? በትዳርም መጡ ረአበትኛ የትኛው ባል ነው ሚስቱን ሚስቱን ሂጂና ሸቄ ልጆችን ምናምን ይዘሽ ወትሽ ሸቄ እሱ ይደበቃል። ልጆቹ ይዘሽ ወትሽ ሸቄ ችን ሌባ ፈጣሪ ካልፈረደ እግዚአብሔር ፈረደብሽ። እናቱ አባ እ ያረክሽ ነገር እኔ ላይ ያረክሽውን ነገር እግዚአብሔር ፈርዶ አሳየኝ። ዛሬ አሳየኝ አሳየኝ በቃ ትቀኝባል። እኔ አይቻት አላውቅም፣ ግን ያወራችሁ ወሬ እዛ ልጅ አንድ አመት እንዴት ትቀኝባለሽ? አሜሪካ እሰምት ነው ልንገርሽ፣ ዲቪ ትሞላችን ያለውበት ለመምጣት ስለሚሜክ ክሊር ገብቶሻል። ዲቪ ትሞላለች እኔ ያለውበት ለመምጣት ሎተሪ ማለት ነው። አልተማረችው ማስራወል ይችላል። ደስ ብሎሻል መሰደቡ ያን ልጁ፣ ለምን ደስ ይለኛል? ግን እዚ ቲክታክ ቲክታክ የማንም ልጅ የኔም ልጆች ይሰደባሉ። የማንም ልጅ አለ እንደ የሚሰደቡት የኔ ልጆች እንደም እኔ እንደም ኦነስትሊ ስፒኪንግ ከእሷ ከማንም ልጅ በላይ እንደኔ ልጆች የተሰደበ የለም በቲክታክ ላይ። እውነቱን እንነጋገር ከተባለ እንደኔ ልጆች የተሰደበ የለም። ዮናስ ሙሉነ ጂጂኪያ ጆከር፣ እዚህ ኦሮሞ እንዳለ ተሳዳቢ ነኝ የሚሉ ትናንሽ ወንዶች እንዳለ ልጆችን ሰድበዋል። ቃልቶ ኦሮሚያ ኦኬ እንዳለ የዚች ፎሎወሮች ሶ፣ ምን ምንድነው ልጆች ከሌላ ልጆች ምናቸው ይበልጣል? ዋር ሶ ስፔሻል አባት ዩ ኪድስ? ያንቺ ልጆች ስለተሰደቡ የቲክቶክ አጀንዳ መሆን አለበት? ሁ አር ዩ ማንሽ? ልጆችን ስታሰድብኩ የነበረች እኮ ናች። ልጆችን ስታሰድብ የነበረች ናት። መቼም ይቅር ማልላት ሚሚ፣ በነገርሽ ላይ መቼም ሳልሰድባት ሳልሰድብ ልጁን ሰደበሽ ብላ ልጆችን ስታሰድብ ነበር። ገና ከጀመሩ ሰምቸዋለሁ እኮ አንቺ ሳትሳደቢ አንቺ ሳይደርስሽ እኛ ነን የሰማን። ቆሻሻዎቹ ገብቶ ይሰሰድብሽ። አሁን ሸጣለች ልጁን አጥቷት አላወጣች ታውልሽ። እኔ ታሪኩን ልንገራችሁ። ምን አለሽ መሰላችሁ? ልጇ አንድ አመት ከስድስት ወር አይሰማም። ሂሪንግ ኢምፔርመንት አለው ማለት ነው። ዴፍ ነው አንድ አመት ከስድስት ወር ልጁ መስማት አይችልም። እራሱ ነው ያለችው። ዴፍ ማለት ነው ይሄ ሌጋልም ሜዲካልም ቋንቋ ነው። መስማት የተሳነው ማለት ነው። አይደለም መስማት አይችልም ማለት መስማት የተሳነው ነበረ ን ሂጋደ ሰርጀሪ ሰርጀሪ ያደረገና መስማት ሲችል ቴራፒ ስፒች ቴራፒ ያስፈልጓል ተባለና በአማርኛ ይሰጠው ነው በእንግሊዝኛ ወይስ በአረብኛ ሲባል፣ በእንግሊዘኛ ተባለ እና ቋንቋ በደንብ እንዲችል በእንግሊዘኛ ብቻ ነው ልጄ የማወረው፣ ለዛ ነው ልጄ አማርኛ ማይችለዋለች። ይሄ ደግሞ ትክክል አይደለም። ልጆቻችሁን መልቲ ሊንጓል በማድረግ ወርድ ባንካቸውን፣ ስፒቻቸውን፣ ኢን ቃላት አባባላቸውን ያ የተለያየ ቋንቋ በማስተማር ማለት ነው። እች ሴት እንግሊዘኛ ልጇን ብቻ የምታስተምሮ ልጇ ስማርት እንዲሆንላት ነው። ቢቆይ ማህይም ናት ማህይም ናት እንግሊዘኛ ምን ማ ቀኔም እኮ የዛን ቀን ቤትሽን ዘግተሽ እኔ ተብዬ ተጠርቼ እኮ ጠርተኝ እኮ ነው እንደዛ ያደረገኝ። ዘረኛ ነሽ አለችኝ ዘረኛ ነሽ አለች። እሱንም ደግሞ እንዳነረሳው እኔ ዘረኛ ማለት ነው። ለማንኛውም ሀቢባ ልጇን እንግሊዘኛ ብቻ የምታስተምረው ስማርት እንዲሆንላት ነው። በጣም በቃ ይሄን እንዲቀወጥላት ነው እሷ ማታወራውን እንግሊዘኛ እያ በእንግሊዘኛ እንኳን እየሰራ ማን አንችሎም እንግሊዘኛውን ታውቂያለሽ አይደል ኢማጅን ደግሞ ልጆችሽን እንግሊዝኛ ብቻ ማውራት እንዴት ሀርድ እንደሆነ እኔ አሁን ጉባል አንዳንድ ነገሮች ኤክስፕሌን ማድረግ እንዴት እንደሚደክመኝ በእውነት እንደ መሰደብ ቢሆን ይቆጫል። ቆጥበው ነው እኔ እንዲህ ስድብ አልሳደብም። ግን ሐቢባ ዛሬ የሆንሽው ነገሮች ሁሉ ስራሽ ዋጋ ነው የከፈልሽው። በቃ ዩ ዲዘርቭ ኤቭሪ ቢት ኦፍ ሊመሰደብ ትክክል ነው አይደለም ልጆቼን ግን አሰድበሻል። ስለዚህ እኔ በዋልኩበት ሜዳ ስትይ እንደማየት የሚያስደስት ነገር የለም። እንባሽ ግን አልወረደም እንጂ ሪንግቶኔ ባረገው የምርሽ እንዳላለቀሽ አውቃለሁ። በቲክቶክ ወይን ብለሽ ነው አበባ መጣልኝ ከአሜሪካን ሀገር አንበሳ ስጡኝ ምናምን ብለሽ በቃ ሸቀልሽ በልጆች። ለማንኛውም ለማንኛውም ሪስፓንስብል እናቶች ልጆቻቸውን ከክፉ አይን ከክፉዎች አይን ይደብቃሉ ኦኬ፣ ለማንኛውም ልጆችሽን ፕሮቴክት አድርጊ እንጂ በልጆችሽ ፕሮቴክት መደረግ ማይመስል ማይመጣ ነገር ነው። እናት ልጆቿን ትደብቃለች ትሸሽጋለች እንጂ ልጆቿን አስጥታ ከዛም በኋላ ደግሞ ልጆቿ ስር ትደበቃለች ቅርቃር ውስጥ ስትገባ። ይህንን ነው ቲክቶክ ከስድስት ወር እስከ አንድ አመት ፊትሽን ካየ ባን ተመልክቶ ፊትሽን ካየ ይቦልቋል። ስለዚህ አይ ላቭ ት ፎር ዩ ሀቢባ፣ አይ ላቭ ት ፎር ዩ እንዲህ ለስድስት ወር አይሻለሁ። ማስክ ቀያይሪ። ፒንክ ማስክ ያምርብሻል። ፒንክ ማስክ በፒንክ ሊፕስቲክ በፒንክ ዊክ ያ ሼል አለ። በነገርሽ ላይ አቡነት ሼል አለ። አሁን ፒንኩን ታረጊና እንደዚህ አይነቱን ፈር ደሞ አይኑ ጋር ምናምን ይሄ የዶሮ እንትን ምንድን ነው የሚባለው? የዶሮ ምንድነው ክንፍ ምናምን ያለበት ማለት ነው። እንደሱ ፒንክ ማለት ነው። ከዛም ፒንክ ዊግ ታደርጊያለሽ ለ15 ዶላር 20 ዶላር። ከዛም በኋላ ፒንክ ሊፕስቲክ 2 ዶላር ከሺ ፒንክ ጆሮ ጌጥ 1 ዶላር። በቃ በ40 ዶላር ዝንጥ ብለሽ ቀኑም ሆኖ ስድስት ሰዓት ሆኖ ቲክቶክ ላይ ኖሞር ፊሊተር ኖሞር ቀይ ልጅ መሆን ኖሞር ነጯ ኮሪያዋ ኮሪያዊቷ ልጅ መሆን ምናምን በቃ ኖሞር ፍሊተር እኛ ፍሊተሩ እንጫወትበታለን። ኖሞሪ እና በርቺ አይዞሽ። ግን የዛሬ የሆንሽው ነገር ሁሉ ሰዎች ሊያረግሻቸው ነገሮች ናቸው። ሰዎችን ባይዘ ወይ ፊትሽ ሲሸፈን ታምራለሽ ሐቢባዬ በእውነት ፊቷ ሲሸፈን ቆንጅዬ ናት። እና ለማንኛውም ጓደኛዬ ጋር ዛሬ ቴክስት ላረግላት ነበር ግን እምባሽ አለቃቀስሽ አላረካኝም በደንብ። ግን ካለቀሽ ቴክስት አረግላትና አስፈታሻለሁ እግዚአብሔርን። ካለበዚያ ግን ይሄንን ማስክ ስታወጪ ካየው ከእንደገና ባን ይደረጋል አካውንትሽ። አለቀ በቀሌ፣ እግዚአብሔር ነው ሽናቱ። ግን ቲክቶክ ላይ የሰራሻትም ቲክቶክ ላይ ነው የምታስጃት አይዞዞ ይሸቅለሻል ቢያንስ እኮ እኔ እ አልሸቀልኩም ልጆቼን አሰድበሽ እኮ አጉነት እኔ አልሸቀልኩም። እግዚአብሔርን ልጆቼን አሰድበሽ አልሸቀልኩም። እኔ ለአንቺ ግን አንበሳ ይወርድልሻል። ልጆቼ ሳይመን እግዚአብሔር

አንቺ የሚሞቱ ሕፃናቶች እኮ አሉ፣ እንደ ቢራቡ ሕፃናቶች አሉ፣ የሚታረዙ አሉ፣ በስንት በሽታ በካንሰር፣ በስንት ህመም ውስጥ

ሰሚ ባረን ትራምፕ ተሰድቧል። ባረን ትራምፕ ባረን ትራምፕ ማለት ነው። በነገሮች ላይ በተራ ቲክቶከሮች ሳይሆን በሚዲያ ቡሊን የተደረገው በሚዲያ አውታሮች ፌመስ ሰዎች ምናምን ነው ቡሊ ያደረጉት ባረን ትራምፕ፣ ዳናልድ ትራምፕ ወንዱ ልጁ ማለት ነው። ግን ትራምፕ መጥቶ አልበቀሰ እነቱ ቀላል ተሸቀለ እንዴ? ልጆቿን ልጆቹን አስናንጥፋ ልጆቹን ቁጭ ቁጭ፣ እዚህ ጋር ቁጭ በል ምስኪን ምሰል ምናምን ብላ ነው ያ ተሰደብ። ወይኔ ጠጎ ሚስቱ ሞታ ሱቅ አይዘጋም። ሀቢባ ልጇ ተሰደበ፣ አምጥታ ልጆቿን ተሸቀላለች። ልጆች ሲሰደቡ ልጆችን እንደመደበቅ አምጥታ ስራ